እኔ ፕየን አለቃትን የቤዛን ንብረት በሙሉ ለኔ ካላስረከብክ ቤዛን በግድ አገብተ ይሄንን ንብረት እጄ ላይ ካልደረሰ እኔ እፍራተን እገላለሁ ስለው ናተን የማደርገው ነገር ሲያጣ አያችሁ፣ ለፍቅር ስል መሥዋዕት ከፈለ እና ቤዛን አገባት ማለት ነው። ቤዛ ቢታገባ ደስተኛ አልሆነችም። እንደፈለገችው አልሆነለትም። ምክንያቱም ፍቅር በሁለት ጎን ካልሆነ ከባድ ነው፣ ከባድ ነው። ፍቅር በሁለት ጎን ሲሆን ግን ሁሌም ቢሆን ያማረ ይሆናል። እሱ እሱ እኮ በፊትም ነግሯታል እና እኔ ቤዘላው ላፈቅራት አልችልም ብሏል ከዚህ በፊትም እና ብቻ እንደዛ ነው። እፍራታ ደግሞ በጣም እየተሰቃየች ነው የእሷ ስቃይ በጣም ያማል። በቃ እና ሁሉም ነገር አረከሱት፣ ህሊናውን፣ ገላውን፣ በቃ ሁሉ ነገር ተጠቀምበት። ያ ፋት የሚባለው ለሴተኛ ዳሪ አደረገ። ብቻ እንደዛ ነው። ብዙ ከብዙ ሴቶች ጋር እዛ ቤት ውስጥ እየተሰቃየች ነው። ይሄ ሉሊት ጫካኝ፣ ሉሊት ለብር ስትል ሁሉም ነገር ታደርጋለች። ይሄ ስራ ስሰጣት እሺ ብላ ተቀበለች። እዛ ፉዬ ጋርም እየሄደች እንትን እያለች ነበረ እና ኤፍራታ ስትረብሽ እኔ ከዚህ ቤት መውጣት አለብን ብላ ከሌሎቹም አሉ እና ከእነሱ ጋር ስትመካከር ሉሊት ደወለች ማለት ነው። ወደ ይፋ ስትደውል በቃ ጭራሹንም በጥፊ ነው የመታችሁ። ኤፍራታም በጥፊ ነው የመታችሁ ማለት ነው። አይገባትም። የፍራታ ንጹህ ሰው ናት እና የእጇን ታገኛለች። አንድ ቀን ናታንም፣ ፉዬንም፣ ገኒኒም ከዚህ ስቃይ ስወጡ አንድ ቀን አንድ በአንድ ዋጋውን ይከፍላሉ፣ ዋጋቸውን ይከፍላሉ። እንደዚህ ስቃይ ስቃይ ውስጥ ያስገቡ ሰዎች መልሶ ያገኛሉ። እና ለጊዜ ጉዳይ እንጂ ብቻ እንደዛ ነው። እዛ ስታስቸግር አስቸገረችኝ ፍራታ ብላ ስደውልላት በቃ የአይፋት ደግሞ ከዛ ቤት አውጥቶ ራሱ ቤት አመጣ ማለት ነው። በአይኑን ሸፈሮ መኪና ውስጥ አድርጎ እሷ ብጮህም ማንም ሰው ሊደርስለት አልቻለም። ቤት ውስጥ አምጥቶ ደግሞ የባሰ ነው የጎዷት እንትን አፏን በፕላስተር እያደረገ እግሯንም እጇንም እያሰረ እያሰቃያት ወደ ናታን ደውሎ የፍራታን እንትንም ምን ያልኩትን ካላደረክ የፍራትን አታገኝም። ምክንያቱም ቶሎ ብለህ ወደ እኔ ስም ወደ እኔ ስም ሁሉ ነገር አዞሬ አስተካክሌ አስፈርሚያት ወረቀቱን አምጣለኝ ማለት ሞቶ ሁሉ ንብረት ወርሶ መንገድ ላይ እንዲወርቁ ነው የሚፈልጉ መንገድ ላይ ዳሁናችሁ መንገድ ላይ ስትወጡ መንገድ ላይ ስትኖሩ ያ ጊዜ ያስደስተኛል አለ። ምን አይጨካኝ ነው ግን። ይሄ አውሬ ነው እንጂ ከሰው የተፈጠረም አይመስልም። ከባድ ነው። እና ቤቱን ወረሰው እና ማንነቱን አወቀ። ናታን በፊት ጥሩ ጓደኛ ያገኘው ያለው በቃ ከእኔ ምን ትፈልጋለ? ከእኛ ምን ትፈልጋለ? ይፍራታንም እናታንም እያሰቃየው ነው። እና ምን ትፈልጋለ ብሎ ጠይቀው በቃ እኔ የምፈልገው ከእናንተ ዳሁናችሁ መንገድ ላይ ወድቃችሁ ስትኖሩ ማየት ያስደስትን። አይገርማችሁም? ምን ከባድ እኮ ነው፣ ከባድ ጥላት እንደዚህ ጥላት ደግሞ በጣም ያስጠላል። ብቻ እንደዛ ነው ከባድ ነው እና ይሄ የናተን እና የፉ የመጨረሻ ምን ይሆን ? ሉሊትም የስራውን ታገኛለች፣ ለጊዜ ጉዳይ እንጂ ታገኛለች ማለት ነው እና ጽዮን ደግሞ በጣም ጸጽታታል በጣም በጣም በቃ ወንድሜ ወንድሜ ላይም ሆነ ኢፍራታ ላይም ሆነ እየሰራው ስህተቶች መመለስ አልችልም ብላ ራሷን እያዋቀሰች ነው። ምክንያቱም በጆሮዋን እየሰማችሁ ቤዛ እና ይፋት ሲያወሩ ይፋት፣ አንቺ የመጀመሪያ ፍቅረኛ ስለሆንሽኝ በቃ ታሳዝንኛለሽ፣ አፈቅርሻለሁ፣ ወድሻለሁ ስላት በቃ ቤዛ በጣም አዘነችው። ምክንያቱም ልጁ ራሱ የይፋት እንደሆነ ጠርጥራለች ማለት ወንድሜን በራሴ ነው በእጄ ነው የእሱን ህይወት ያበላሸውት፣ አለችው። ብቻ እንደዛ ነው። አንተ አንቺ ለበቀል ነው ፉዬ ፉዬ በፉዬ ቀንተሽ ነው እንጂ ናታንሽ ወደሹ አፍቅሬሹ አታይቅም። እኔም በደንብ እንደምትወጅ እንደምታፈቅሪኝ አቃለው አላት። ይሄ ሁሉ ሰምታለች። ጽዮን ግን ጽዮን ምን አደረገችው? ያ ጊዜ አብሮ እንዲያድር ማገዛለች እኮ ክኒኑን ሰጥታለች። እንትን የሚያስተኛ ክኒን። ቤዛ ደግሞ አቀነባብራ የውሸት ሁሉም ነገር የውሸት ስታደርግ እውነት መሰላታ። እና ጽዮን እውነት መሰላት ነው። እና እስር ቤት ሄዳ ቤዛ ካንተ ውጪ ሌላ ወንድ አታውቅም ያለች ተሳስታለች። ቤዛ በጣም ብልጥና ራስ ወዳድ ምስጢርን የሚጠብቅ ሴት ናት እና አንተ አንቺ እንደብቃሻለች ምስጢሯን ማለት ነው። ከዚህ እንዳረገዘች ይሄ ከሰማሹ ደግሞ ከሰማሹ ወጽዮን ከሰማችሁ ያታግዝማ አታግዝም። ለዛ ነው የደበቀችው። ጓደኛ ናት ግን ቢሆንም ግን ይሄን ነው የደበቀችው። ናታን ለማግለስ ስትል ይሄ ልጅ የናታን ነው ብላ ለማሳበብ ነው። ምክንያቱም ይሄ አልፈልግሽም ብሎ ላ አባት መሆን አይችልም። ይሄ ይፋት የምባለው አልፈልግሽም ብሎ የተዋት አሁን ደግሞ ወድሻለሁ የሚላት ለንብረቷ ነው። እና እንደዛ ነው፣ ከባድ ነው። ገነት ደግሞ በተቃረን ነው እናተንን የተረዳችሁ። ምክንያቱም እሱ ቤዛን ያገባት ፈልጎ ፈቅዶ መስላት ነው። ግን ለልጇ ገታ ገዶ ነው ምክንያቱም እፍራትን ማጣት ስለማይፈልግ አገባት። ምንም ማድረግ አልቻለም እና ብቻ አሁን ያንተ ህይወት ሲወል አደርጋለው እጎድሃለው እያለች ነው። ገኒ ግን ትክክል አይደለም፣ መታገዝ አለበት ገኒ አውቃለው። የወለደ ሆድ ብዙ ነገር ያስባል። ቢሆንም ግን ናታን ደግሞ ከገኒ በላይ እየተጎዳ ነው በጣም ግን ለገኒም እያሰበለት ነው። ለምን እናቱ እንደሆነች እንዳልነገረች ለምን ትታ እንደሄደችው ለምን ደግሞ እዛ ቤት እንደተቀጠረች ሁሉንም በቃ የተሸገረችው ገኒ ብቻ ነው የምታውቀው ብለዋል። እና በቃ እንደዛ ነው ሲሆን የገኒ በአእምሮ የተጎዳችው ትመስላለች ብትለው ገኒ በብዙ ነገር ተጎድታለች ብሎ አያሰበለት አያችሁ ናታን እና ኤፍራታ ማለት በጣም ልባቸው ለሰው የሚያስብ ውዶች ናቸው። እንደዛ ነው ብቻ እንደዛ ነው ውዶች። ኤፍራታም አልተረዳችም። ያ ሉሊት እዛ ሴቶቹ ጋር ሄዳ ለኤፍራታ አንቺን የምትወጂ የምታፈቅሪ ሰው እህትሽን አግብተዋል ብላ እዛ ጭማሪውን ጨመረችለት። እንድትናደር ጭራሹንም ተበሳጨች። ፍርሃቷ ጭራሹንም በቃ እኔ ምንም ቢሆን ምንም ቢሆን አንቺ ጎን እሆናለሁ ብሎኝ ቃል ገብቶልኝ ነበር፣ ዛሬ ግን እኔን ረስቶኝ ቤዘና ገባት ብላ በራሷ ተበሳጨች። ግን ይሄ በቃ ሁሉም ሰው አላወቀም፣ ሁሉም ሰው አልተረዳም እናተን እንዴት እንደተጎዳ እንዴት ላይፉዬን እንደተጨነቀ ብቻ። እፍራታም ዳናት ይሁን ናታም ዳናት ይሁን ያ ቀን ሁሉም ነገር ይወጣል። የናታን ጭንቀት፣ የናተን መከራም ያ ቀን ይወጣል። በቃ ላይፉዬ ስል ሁሉ ነገር እንዳደረገ ሁሉም ሰው ያውቃል ማለት ነው። እና የዛሬው ግን ከባድ ነው። ይሄ ሰውዬ መቼ ይያዝ ይሆን? እንዴት ደግሞ ፉዬን ታመልጥ ይሁን? አሁን ይሄ ነገር አስፈርሟል። ወረቀቱ ያ ቦታ እስከምት ተብሏል። እና እፉ ይህን ብገላት እኔ በጣም እየፈራ ነው፣ ምክንያቱም ጨካኝ ነው ሰውዬ ለማድረግ ወደኋላ አይልም እና